ስሜ ጻዲቁ ዋለልኝ እባላለሁ። የአማራ ፋኖ ብሄራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ ህዝብ የራሳ ሞራው ነው ተሰማ ሶስተኛ ቁር የህዝብ ግንኙነት መምሪያ ኃላፊ ነኝ። በመጀመሪያ የተከበራችሁ የአማራ ህዝብ ማስተላለፍ እንፈልገው መልእክት ሁለት ወይ ሶስት መልእክቶች ማስተላለፍ እንፈልግ ያለ ጠፍተን ቆይቻለሁ። ያው ብዙ ጊዜ መግለጫ ላይ አልወጣም፣ ብዙ ጊዜ መግለጫ መስጠትም አልፈልግም። ወደ ሚዲያ መቅረብም ወደ ሶሻል ሚዲያ መቅረቡም ብዙ ደስ ስለማይሌ ነው። ያለው ነገር ምንድነው፣ ሶስት ነገሮች መናገር ፈልጋለሁ። አንደኛ ነገር በትራንስፖርት ጉዳይ ከጎንደር ወረዳ ዳባትና ወረዳ ደባርቅ ወይም ከደባርቅ ወደ ጎንደር አቅጣጫ በራስ አሞራው ውብነት ተሰማ ሶስተኛ ኮር ቀጠና ውስጥ የሚንቀሳቀስ የህዝብ ትራንስፖርት ቋሚ ታሪፍ አለው። ከቋሚ ታሪፉ ውጭ የተለያዩ አጭበርባሪዎች፣ ሹፌሮችና ረዳቶች ተደራጅተው ከታሪፉ ውጭ ለፋኖ እርዳታ እያደረግነ ነው፣ ለፋኖ ድጋፍ እያደረግነ ነው እያሉ። መቶ መቶ ብርም ሆነ ሁለት መቶ ብር ከአንድ ግለሰብ እየተቀበሉ ነው። ከደባርቅ ወደ ጎንደር የሚሄድንም ከጎንደር ወደ ደባርቅ የሚመጣንም እየተቀበሉ ነው ያለ መረጃው አለ። ይህን ስራ የምትሰሩ ወይም ይህን ድርጊት የምታደርጉ ሾፌሮችና ረዳቶች ከድርጊታችሁ ብትቆጠቡ መልካም ነው። ከድርጊታችሁ ካልተቆጠባችሁ ግን እስከ ታርጋ ድረስ መረጃው አለና ማን ይህን ምን እንደሚሰራ አለና በኢኮኖሚ የማቆዛቆዝ ህዝብን የማሰቃየት ህዝብን የማንገላታት ስራ የሚሰሩ ሹፌሮችና ረዳቶች ከድርጊታችሁ እንድትቆጠቡ፣ ካልተቆጠባችሁ ግን በተገኘው አጋጣሚ ሁሉ ውሳኔም እርምጃም እንደሚወሰድባችሁ እውቅናው እንዲኖራችሁ። ለምን ለፋኖ ድጋፍ አታደርጉትም? ለፋኖ ገቢ አይሆንም። በመካከል ለእናንተ ገቢ፣ ለእናንተ ኑሮ ማካበቻ፣ ለናንተ አካውንት ማካበቻ ስለምታደርጉትይ ከዚህ ነገር ከድርጅታችሁ እንድትቆጠቡ ህዝቡን ከማሰቃየት ከማንገላታት እንድትታቀቡ ለማለት እፈልጋለሁ። ከዛ ውጭ ግን ለፋኖ ድጋፍ ልናደርግ ነው እያላችሁ የምሰበስቡትን ገንዘብ እንሰማለን፣ እናውቃለን። እንዲያው በተቻለ መልኩ ስለ አማራ ህዝብ ስትሉ፣ ስለ አማራ ትግል ስትሉ፣ ስለፈጣሪ ስትሉ ከዚህ ድርጅታችሁ ብትቆጠቡና ይህን መከራ የታዘዘበት ጫና ያለበት የሞት ፍርድ የተፈረደበት ህዝብ እናንተም ደግሞ መከራውን ባታጠነክሩበት ስቃዩን ባታበዙበት ለማለት እፈልጋለሁ። ሲቀጥል ማህበረሰቡ ይህን እውነታ ተረድታችሁ ለፋኖ ድጋፍ የሚደረግ ገንዘብ የለም ለፋኖ የሚደርስ ገንዘብ የለም ለፋኖ መቶ ብር ክፈሉ አምሳ ብር ክፈሉ ሲሏችሁ አንከፍልም ብላችሁ የት እንደሚወስዷችሁ እንዴት እንደሚያደርጓችሁ የሚያስሯችሁም ከሆነ ሚያግቷችሁም ከሆነ ሚደበድቧችሁም ከሆነ ማየት አለባችሁ። በቃ ለፋኖ የሚደርስ ገንዘብ የለም። ከጎንደር ደባርቅ፣ ከደባርቅ ጎንደር ለትራንስፖርት እየሄዳችሁ መናሀሪያ ላይ ከቆረጣችሁተ ደረሰኝ ውጭ ወይም ትኬት ውጭ ለፋኖ ገቢ እያሰባሰብን ነው እያሏችሁ ረዳቶቹና ሹፌሮቹ የሚቀበሏችሁን መቶ መቶ ብር መሆነ ሀምሳ ሀምሳ ብር ሁለት መቶ ብር እሚሆን አትስጡ፣ አንሰጥም፣ እምቢ ይበሉ። ከዛ ውጪ ግን በገዛ ፈቃዳችሁ እየተበዘበዛችሁ እንደሆነ በገዛ ፈቃዳችሁ እየተበረበራችሁና መከራችሁን እያበዛችሁት እንደሆነ እውቅናው እንድትወስዱ። አንከፍልም ማለት ግን የራሳችሁ ፍላጎት ነው፣ የራሳችሁ መብታችሁ ነው። አንከፍልም፣ እናንተ እያጭበረበራችሁ ነው፣ ለፋኖ አንሰጥም ብላችሁ አስቁሙ። ፋኖ የራሱ የሆነ ቦታ ይኖረዋል፣ ሰዓት ይኖረዋል፣ ህጋዊ ደረሰ ይኖረዋል። የክፍለ ጦር እውቅና የኮር ውቅና ይዞ ደረሰ የሚሰበ ህጋዊ ቀረጥ የሚሰበስብበት ወይም ኬላ የሚዘረጋበት ሁኔታ ይኖራል። በአሁኑ ሁኔታ ግን ባለው ሁኔታ ስለሚታወቅ ሹፌሮችና ረዳቶች የራሳቸውን ካብት ለማካበት ወይም በጎን ለሌላ ሰው የሚልኩት ካለ ወይ ለሌላ ሌባ የሚልኩት ካለ እንጂ ለራሳ ሞረውብነ ኮር ለሶስተኛ ኮር የሚደርስ ገቢ እንደለላው ማህበረሰቡ ማበረሰቡ ማን በሉ ሹፌሮችና ረዳቶችም ከዚህ ነገር እንድትቆጠቡ ማለት ፈልጋለሁ። ይህ በእንዲ እንዳለ በሁለተኛ ደረጃ በምረት ሁኔታ መንግስት ይህ አራይ ጨፍጫፊ ፓርቲ ብልጽግና ፓርቲ የሚያስተላልፈው መልእክት አለ። በጎጃም ሁሉ ምረት ገብቷል። በወሎ ምረት ገብቷል። በዚህም ሁሉ ምረት ገብቷል። አመራሮቹ ሀገር ጥለው ሸሽተዋል፣ ጠፍተዋል። ኤርፖርት ላይ ብር ይዘው ሲሄዱ ይዘናቸዋል፣ አስረናቸዋል። እንደዚህ አይነት የተሳሳተ ፕሮፓጋንዳ የሚነዛ ፓርቲ አትስሙት። እኛ ከዛ አይደለንም። ብንጠፋ ስራችን እየሰራን ነው። ወደ ሚዲያ ባንቀርብ ስራችን እየሰራን ነው። ከዚህ በተለየ ግን ምረት ገብቷል፣ ሁሉ እንዲውሏል፣ እንደዚህ ጠፍቷል። አዎ ምረት ያስገባቸው ሰዎች አሉ ከበፊቱም ስረቁ ዝረፉ ህዝብን አሰቃጁ ተብለው አላማ የተሰጣቸው አጀንዳ የተሰጣቸው በየከተማው ዳባት ደባርቅ በየከተማው ምረት የገቡትን ታውቋቸዋላችሁ መቀነት ሲፈቱ የነበረ እሴት ሲያስሩ የነበረ ህፃን ሲያስሩ የነበረ ሲዘርፉ የነበረ ከሰላም አስከባሪ ጋር ከመከላከያ ጋር ከመንግስት ጋር እጅና ጓንቱ ነው ሲሰሩ የነበሩ አካላት እነዚህ ናቸው ምረት ገቡ የሚባሉ ትክክለኛው ፋኖ ለአማራ ነጻነት የሚዋጋው ውድ ህይወቱን መስዋዕት የሚያደርገው ንጹህ አደረጃጀት ያለው ፋኖ። አንድም ፋኖ ምረት የገባ ፋኖ የለም። ለስርቆት የተሰማራ ለዝርፊያ የተሰማራ ራሱ ይህ አራጁ ጨፍጫፊው ብልጽግና ፓርቲ አዋቅሮ አደራጅቶ ወደ ውጭ አደራጅቶ ያወጣቸው ኑ፣ ግዳጃችሁን ጨርሳቸዋል። ህዝብን ማሰቃጀታችሁን በደንብ አሰቃጅታችሁታል። ህዝቡን በደንብ አሳቃችሁታል። ኑ ተመለሱ ሲላቸው ደግሞ ፊትም ውጡ ወዳላቸው አካል አሁንም ተመልሰው ኑ ሲላቸው መጥተዋል። እነሱ ታዛጅ ናቸው። ውጡ ሲባሉ ወጥተዋል። ህዝብ ገቱ ህዝብ ሰሩ ሲባሉ ያስራሉ፣ ያግታሉ። ኑ ተመለሱ ሲባሉ ደግሞ ይመለሳሉ። በአማራ ህዝብ እንባ፣ በአማራ ህዝብ ሶቆቃ መደሰት የሚፈልጉ አካላት በብልጽግና ታዘው ፊትም ውጡ ተብለው ወጥተዋል። አሁንም ግቡ ሲባል ገብተዋል። ለአማራ ነጻነት የሚዋጋ ትክክለኛ ፋኖ አደረጃጀት ያለው ፋኖ በኮር በክፍለ ጦር የታቀፈ አንዳችም ለአማራ ነጻነት የወጣ ፋኖ ግን ምረት እንዳልገባ እውቅናውን እንድትይዙልን እፈልጋለሁ። ከዛ ውጭ ግን የሚነዛው ፕሮፓጋንዳ የፋኖ አመራሮች ጠፍተዋል፣ የፋኖ አመራሮች ወደ ውጭ አገር ተሰደዋል፣ ወደ ውጭ አገር ሊሄዱ ይዘናቸዋል፣ አስረናቸዋል ውሸት ነው። ከዚህ እውነታ ታቀሙ ተስፋ ለማስቆረጥ በፋኖ ትግል ላይ ተስፋ እንድትቆርጡ አላማው የተሳሳተ መስሎ እንዲታያችሁ አድርጎ መንግስት በሚነዛው ፕሮፓጋንዳ እንዳትታለሉ። ስራ እየሰራን ነው። ለአማራ ነጻነት ለአማራ ህዝብ ሲባል የምንተወው ነገር ይኖራል፣ የምናሳልፈው ነገር ይኖራል። ጊዜ ሰጥተን ግን በጊዜ ሂደት እናስተካክለዋለን። ምናልባት በየቦታው የብልጽግና ወንበር አስጠባቂ አራጅ ጡት ቆራጭና ጨፍጫፊ ቡድን በየቦታው ሲገባ ዝም ስላል ነው የጠፋነ የተሸነፍነ የወደቅነ እንዳይመስላችሁ ለማህበረሰባችን ስንል ለአዝመራችን ስንል ለማህበረሰቡ ደህንነትና ላለው ለምግብ ፍጆታ እስከሚያሳካ ድረስ እኛ ታግሰናል። ነገሮች ከተስተካከሉ ግን በቅርብ ጊዜ ነገሮችን አስተካክለን ይህን አራጅ ጨፍጫፊ ጡት ቆራጭ ቡድን ወደ መጣበት ቦታ ስለምንመልሰው እስከዛ በትግስት እንድትጠብቁና እንድትታገሱና። ብልጽግና ፓርቲ የሚነዛውን የሀሰት ፕሮፓጋንዳ ሰምታችሁ እንዳትሸረሸሩ እንዳትታለሉ ማለት እፈልጋለሁ። አመሰግናለሁ።